ሐሳበ ዘኢየሩሳሌም የቀጠለ አስቀድሞ እንዳለው በእኛ ሥራዎች፣ ሐሳቦች በኩል ማረፍ አልቻለም። ሃይማኖት እንደሚለው የረፍት አገር ነገር ከሞቱ በኋላም ያለ ጉዳይ እንኳ ከሆነ ወደ ማረፍ የሚሄዱ አይነት ሰዎችም አይደለንም። የሚያጠግብ እንጀራ ከምጣዱን የሚያስታውቀው፣ የረፍት አገር ሰውም በረፍት አገር አርቡኑ ወይ ቀብዱ ይታወቃል። በመኖር ውስጥ ያልተመጠነ እረፍት ሰሙሙት ውስጥ አናገኘውም። ያልተጸነሰ አይወለድም። እዚህ በህሊናው ያላረፈ እዚያ በነፍሱ አያርፍም። ስለዚህ መፍትሄው ምንድን ነው? እረፍት ማን ነው የሚያዘጋጀው? አዎ እውነት ነው። ሁሉም ጥያቄውን ሲያየው በአእምሮ ሊያስብ እንደሚጠርፉ የእረፍት ሀሳብ ባለቤት ራሱ አምላክ ስለ በነገራችን ላይ በንጹህ ተፈጥሮ ላይ የምናነባቸው እውነቶች በሙሉ የፈጣሪ ጽሁፎች ናቸው። ስለፈጣሪ ባለን መረዳት ብንለያይ እንኳ እኛ ባላስገኘናቸው ሰዋዊ ዘንባሌዎች ግን መለያየት አንችልም። በፈጠረን ላይ ብንሟገት እንጂ ረፍትን ከመፈለግ ጋር እንደተፈጠረ መካድ አንችልም። የረፍት ነገር ከየትኛውም የሐሳብ ጎራ በላይ ከፍ ያለ የሰው ጥልቅ መሻቱ ነው። ወደ ማረፍ የማይማል ምንም የፍጥረት ዘር የለም። አስቀድሞ እረፍት በሰው መሆን ባህሪያችን ላይ የተጻፉ ተፈጥሯዊ ስህበት ከሆነች በተፈጥሮ ባገኘ ናቸው ነዳጆች ውስጥ የራሷ ምስክርነት አላት ማለት ነው። ማሰባችን ውስጥ፣ መሥራታችን ውስጥ፣ ሴትና ወንድ መሆናችን ውስጥ፣ ደስታ ማሳደዳችን ውስጥ፣ እርግጠኝነት ማሰሳችን ውስጥ፣ ተስፋ መሰነቃችን ውስጥ፣ ለማይናወዝ ፍቅር መጠራታችን ውስጥ፣ በከፍታ ለመቀመጥ መመኘታችን ውስጥ፣ ሰላምን ለመጠበቅ መታገላችን ውስጥ ረፍት ምስክርነት አላት። የእነዚህ ሁሉ ሰዋዊ ክፍሎች ተፈላጊ አድራሻ ረፍት ናት። ሌላው ቀርቶ የየጊዜው ጅማሬ የመጨረሻ ድርጊቶች ውስጥ የምትቋደሰው የማይጠናቀቅ ደስታ የዋና ይቱ መጠናቀቅ ፍልሚያዋ ነው። ጀምሮ መጨረስ የሚባል ነገር ለእኛ ኑሮ ያለው አስቀድሞ በሰማይ ጀምሮ መጨረስ ሰባቱ ቀናት የሚባል ተፈጥሯዊ መገለጥ ስላለ ነው ፈጣሪ። አሁን ጥያቄው አንድ ደረጃ አሻሻል ነው ማለት ነው። እረፍት መኖሯ በተፈጥሯችን ውስጥ የታወቀልን ከሆነ በምልአቷ በኩል የምትገኘው እንዴት ነው? ይህ ዋናው ጥያቄ። በተለይ አሁን ጊዜ ሰዎች አወቁትም ሆነ ሳላወቁት እየጠየቁ ያለው መሠረታዊ ጥያቄ ይህ ነው። በሁለንተናው ሙላት የምትነገሩን እረፍት እንዴት ነው የምናገኛት? ከዚህ በፊት ለምንድን ነው ግን እረፍትን በሴትነት አንቀጽ እየጠራናት ያለነው? የምናወራው መንፈሳዊ ጉዳይ ስለሆነ ስነ ጽሑፋዊ ቢል ሆኖ አይደለም። በዚያው ላይ የእረፍት ግ ሀገር ጽሑፎች አሉት የሚባለው መጽሐፍ ቅዱስም እረፍትን ከሴትነት ውጭ አይጠራትም። በነገረ ዙፋን መልኳ የእግዚአብሔር መንግሥት ሰማያዊ መንግሥት በመባል ተገልጣለች። ሲናንብባት እርሱም አለ፣ በምድር ዘረን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት። ሌሊትና ቀን ይተኛል፣ ይነሳል፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል፣ ያድጋል። ምድሪቱም እውነታ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ላይ ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መኸር ደርሷልና ወዲያው ማጭድ ይላካል። እርሱም አለ፣ የእግዚአብሔር መንግሥት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች። በተዘራችም ጊዜ ትወጣለች፣ አትክልት ሁሉም ትበልጣለች። የሰማይ ወፎች በጥላዋ ሊሰፍሩ እስኪችሉ ድረስ ታላቅ ቅርንጫፎች ታደርጋለች። ማርቆስ 4፥26 ከቁጥር 32 አሜን። በዚህ ከመንገር የሚያልፍ ጥበብ አለ፣ ሕይወት አለ፣ ሙሉ መሆን አለ። ከምንም በላይ እስካሁን የተጫወትን የረፍት አገር እውነት አለ አሁንም በመጠየቅ ውስጥ እንቀጥላለን ሴትነት ምንድን ነው በሴትነት ያለችው እናትነትስ ጳውሎስ ሴት በመውለድ ትድናለች ይላል ወንድስ በምንድን ነው የሚድነው ወይንስ ወንድ ልጅ አይድንም በነገራችን ላይ መዳን የሚባለው የእምነት ተቋም በፅንሰ ሐሳብነት የሚያጠቁት እውነት በረፍተ ሀገር ሐሳብ ውስጥ ያለ የስጦታ ድራር ነው ሴትነት ከሚታየው ጾታ በላይ ትርጓሜ አላት ምስክርነት በባሕርያችን ወደ ታላቅ እውነት ወደ ስነ ፍጥረት ታሪክ ሄድ ስንል ሔዋን ከአዳም ውስጥ ተሰርታ ተገልጻለች። ስለዚህም ቀድሞም በአዳም ባህሪ ውስጥ ነበረች ማለት ነው። ባይሎጅም በራሱ ጥናት የወንድና የሴት ጾታ አብል በራይዎች በወንዱ ልጅ ውስጥ በአንድ ይገኛሉ ይላል። ሴቱ ግን ተሰርታ ተገኝታለች። ተሰርታ ረፍታችንን የሚሰራልን ፍለጋ በመቃተት ላይ ነን ያለነው እንዳንረሳ የዋን ግን ከአዳም እንቅልፍ ተሰርታ ተገልጻለች። ኖ በዚህ በዙሪያው ላሉት ጎረቤቶቹ ተኝቶ መርከብ ከእርሱ ዘንድ ተሰርታለች እርሱም ፍጥረት ድኖበታል። ኖ ከእድሜው ጋር እኩል መጠን ያላት መርከብ በመስራቱ ራሱን በራሱ በኩል የማየቱ ነጸብራቅ ናት። እንደገና ከሙሴ ኦሪት ተገልጻለች። ለግብፅ ከፍታ ካንቀላፋበት የሁትኩን የወጣች ክፋዩ ናት። እንዲሁ በሴት የምትጠራ ነች ገላትያ 4:24 ሲቀጥል ከሰለሞን ቤተ መቅደስ ተሰርታለች። ይሁንና ባቢሎንም ምርኮ ፈርሳ በነዘሩ ባቤል ዳግም ታነጻለች። እንዲህ እያለ ሲቀባበል ሄዶ በስጋው ዘመንም ምጻት ላይ ድንግል ማርያም ተገልጻለች። እስከ እርሷም ዘመን ድረስ የነበሩ ሥራዎች ሁሉ ፍጻሜያቸው በእርሷ በኩል አግኝተዋል። እንግዲህ መቤታችን የሚያሰኝ ቅኔ ይህ ነው። ትውልድ ስለ እርሷ መገለጽ ሲሰራ ቆይቶ በእርሷ በኩል ደግሞ ሊገለጽ ፍቅር ታደለው በትንቢት በተስፋ በህይወት በትእዛዝ ስንገነባት ከቆየችው ቤት ውስጥ እናትነት ታየች ጻድቅም ምእመን ሆና ለየልባችን ልትሰጥ ለሚመጣው ሁሉ ተመሰከረች ሉቃስ 1:54:55 ኖ በማርያም ተጠቃሎ የተገለጠው በትውልዶች እየወረደ ሲተነተን የነበረው ታላቁ ሥራ ነው የመሠረቱ ነገር ግን ከምሳሌ ወደ ኩነት ተጨብጦ እንደ ቀጠለ ነው። በተሰራችው ድንግል ማርያም በኩል ክርስቶስ ተወልዷል። በሴቲቱ በኩል ፍጥረት ሁሉ የሚያመጠው ወንድ ልጁ ተገልጿል። ይቀጥላል።